ሰው ተነቢያለህ። ጠላት እያየ ጊዜ ደረሰ። ሟርተኛ እያየ ጊዜ ደረሰ። ሐሜተኛው እያየ ጊዜ ደረሰ። የክብርህ ጊዜ ደረሰ። ፋሪስ ብለህ ምትሰ የምትወጣበት ጊዜ ደረሰ። ሰብረ የምትወጣበት ጊዜ ደረሰ። እሲ ከኔ ጋር ደረሰ በለኝ። እሲ ከጎኔ ያለውን ሰው አስነስሻል። አስነሳ ተወስኖልሃል በሉት። ተጫብጡና ተወስኖልሃል በሉት። ተወስኖልሃል ቁልፉ፣ ቁልፉ በሩ ተወስኖልሃል። አቤት፣ አቤት። ተንቢ፣ ተንቢ፣ ተንቢ፣ ተንቢ። አንድ ሰው ጮ አሜን ይበል። ወደርክም ጠላ የሰው እጅ የሌለ ቁልፍ እጅ ላይ ይመጣል። በቃ ይሄን ተናግሬ ጨርሳለሁ ፕሮግራሜ። የሰው እጅ የሌለ የእግዚአብሔር ቁልፍ አንተ እጅ ይመጣል። መልአክ ታዞልሃል ዛሬ፣ ውሰድ እጅን ዘርጋና ውሰድ። አሜን ብለን፣ መጽሐፍ የያዛችሁ ሰዎች ማርቆስ ምዕራፍ ስምንት ቁጥር ሃያ ሁለት ላይ ማካፍላችሁ፣ ርዕስ ይሄ ነው ኢየሱስ መጥቷል። እሺ ምን ይላል እናንብበው። ወደ ቤተሳይዳ መጡ እውርም? አመጡለት እንዲዳስሰውም ለመኑት። እውሩንም እጁን ይዞ፣ አጠገባችሁ ያለውን ሰው እጁን ይዞ ብሏል። በጌታ ድገሙና እጁን ይዞ ከመንደር ውጭ አወጣው በሉ እጁን ይዞ ከመንደር ውጪ አወጣው። ዛሬ ማታ በሉ የናፍሬቱ ኢየሱስ መጥቶ።

ከአሩንቃ ከቤተሰብ ዘር ማን ዘር ከሚመጣ ከርስ ዛሬ እጅን ይዞ ያወጣል፣ ያወጣል ኢየሱስ። ያጠገባቸው ያለው ሰው ያወጣል በሉስ! እጅን ይዞ ያወጣል በሉስ! እጅን ይዞ ያወጣል ዛሬ። ልተንቢል አንድ ሰው ሟርተኛ እያየ ደካሚ እያየ ወረኞች እያዩ አንተ ፈሪሳውያን እያዩ የኔና የአንተ ነገር ዛሬ ይወጣል። ከጉርጓድ ይወጣል፣ ነው ያልኩ። ጨብጫት ጨብጫት እስ እንዲበሉት ጨብጡትና፣ የኔ ነገር ከጉርጓድ ወጥተዋል በለው። ከድነ ሰፈር፣ ከበሽታ ሰፈር፣ ከማጣ ሰፈር፣ ያንቺ ነገር ከበሽታ ሰፈር። አረባካችሁ አረባካችሁ። የሆነ ሰው ወደ ከፍታ ሲወጣ ይታየኛል። በአንተ ቤተሰብ፣ በኔ ቤተሰብ፣ በኔ ሰፈር፣ በኔ ከተማ፣ በኔ ሀገር ማንም ወዳልወጣበት እግዚአብሔር ይዞህ ይወጣል። እስኪ ብድግ በልና፣ ይወጣል፣ ይዞኝ ይወጣል፣ ይዞኝ ይወጣል፣ ወዳላየሁት ይወጣል፣ ወዳልሰማሁበት ይወጣለሁ። ልተንቢ ዛሬ ለአንድ ሰው እጅም በአፍ ወደ ምጭንበት ሰፈር ትወጣለህ። በጌታ አንድ ሰው እጁ ዘርግቶ አሜን ይበለኝ። እፎሌ ምኑን ይዞ ምኑን ይዞ ከምን እሺ፣ ከሰፈር ወይ ከመንደር በለስ ይዞ ይወጣል። እዚህ ቤት አብዛኞቻችሁ ከመቶ አስር በላይ ከማይመጠናችሁ ሰፈር ትወጣላት ልተንቢህ ከሰለቸሽ ሰፈር ጌታ ያፋታሻል። ዘራፍ ተቀበል፣ ዝምብል፣ አሜን እያል ተቀበለይ ሶዋቶንም ያሉው አትቃት አት አሁን ያለህበት ስፍራ ዘላለማዊ አይደል። ወደ ክብር ሰፈር ዛሬ ይዞ ይወጣል። ከጨለማ ይዞ ይወጣል። በጌታ ከክራቤት እጁን ይዞ አቡጂሲ እጁን ይዞ ከመንደር ውጪ አወጣው። በአይኑም ተፍቶበት እጁንም ጭኖበት አንዳች ታያለህ ብሎ ጠየቀው። አሻቅቦም ሰው ሰዎች እንደዛፍ ተመላለሱ አያለሁ አለ። ከዚያም በኋላ ደግሞ እጁን በአይኑ ላይ ጫነበት። ደግሞ ምትላትን ቃል አስምራቹ አንብቧል። አጥርቶ አየ፣ ዳነ። ከሩቅም ሳይቀር ሁሉን ሁሉን ይላል። ምን አለ ይላል ተመለከተ። አጠገባችሁ ያለውን ሰው ከዚህ በኋላ በሉት፣ የማይዘጋ በር ተከፍተዋል። የማይዘጋ በር ተከፍቶልሻል። ሰይጣን የማይዘጋው ክፉ ሰው የማይዘጋው የማይዘጋ ባለ ስልጣናት የማይዘጉት አለቆች የማይዘጉ ስልጣናት የማይዘጉት የዚህ ዓለም ገዢ ሉሲፈር የማይዘጋው ታላቅ በር ተከፍቶልሃል። እስኪ ከኔ ጋር ተከፍቶልኛል በል። እግዚአብሔር አለልን፣ አለልን። ጌታ ኢየሱስ ቤተሳይዳ የሚትባል ሰፈር ድንገት ተከሰተ። ድንገት ተከሰተ፣ ወይም ድንገት ተገኘ። ከዛ ድንገት ተገኘ እና ሰዎች አንድ ሰው ይዞ መጡ ይላል። ምን አይነት ሰው ነው? እውር ሰው ይላል። ለኢየሱስ ነገሩት። ምን ብሎ ነው የነገሩት እንዲዳስሰው እንዲዳስሰው ለመኑት። መምህር ሆይ እባክህን እጅህን ጭነህ ዳሰ ንካ ብሎ ለመኑት ይላል አይደል። ኢየሱስ ይህንን ዓይነ ስውር ከመዳሰሱ በፊት አንድ ውሳኔ መጀመሪያ ወሰነለት። ምን አይነት ውሳኔ? ከመንደር እንዲወጣ አንድ ትዕዛዝ አዘዘ። የሚገርማችሁ ሁለተኛ ይላል እጁን ይዞ ይላል ከመንደር ውጪ አወጣው ይላል። አይኑ ከመከፈቱ በፊት ታሪኩ ከመቀየሩ በፊት ሰፈሩ ከመለወጡ በፊት አለ ከመንደር መውጣት እንዳለበት ወሰነለት። ዛሬ ለአንድ ሰው ተነብያለሁ። ሰው የሰው መጠቋቀም ያሆኛለሁ፣ የሰው መዘበቻ ያሆኛለሁ። ይቺ ኢየሱስን ተቀብላ ምን ሆነላት እያሉ ያፌዙብሽ፣ የመዋረቱብሽ፣ የተንኮሻኮሹብሽ ይህ ስሙ ዛሬ አንቺና የአንቺ ነገር የናዝሬቱ ኢየሱስ ስለመጣ ዛሬ እጅሽን ይዞ ከመንደር ያወጣሻ እጅ ዘርጋና ያወጣኛል በለኝስ ትወጣለህ። ዛሬ ከጎን ያለው ሰው ነካ ርግና፣ ከማይመጥን ነገር ትወጣለህ በሉ። ከማይመጥን ሰፈር ትወጣለህ በሉ። ራሃቫ ሻታካ አቶና ማሳካፋ ይታየኛል አንዳንድ ሰዎች በዘራቸው ማንም ወዳልወጣበት አልወጣበት፣ እንደዚህ ያላችሁ ስትወጣ ይሁ ደረጃ ስትወጣ ይሁ። እንዲህ ያላችሁ ትወጣላችሁ። የታገለህን የተቋቋመህን የዘር ማንዘር መርገም፣ የኢትዮጵያን ጭንገፋ ዛሬ ማታ ሰብረ ትወጣታለ አለ። ግድ ልም ሰብረ ትወጣለ ባለሽ፣ አመኑኝ የኔ ቤተሰብ፣ የእኔ ቤተሰብ ወዳልወጣበት ወደሆነ ሌቭል ጌታ ይዞኝ ይወጣ ይኸው አንዳንድ ሰው እዚህ ጉባኤ ዛሬ ሰልችቶት የመጣል ህይወት የሰለቸው ሰው አለ። አሁን ያለበት ኑሮ የሰለቸው ሰው አለ። አሁን ያለበት ሲቹዌሽን የሰለቸው ሰው አለ። ተደጋጋሚ ላይፍ የሰለቸው ሰው አለ። ተደጋጋሚ ነገር ሰልችቶት መቼ ነው የምላቀቆው ያለ የመጣ ሰው አለ። አንዷ አንዷ ኔ ነኝ ካልሽ እኔ ላይ ያለው ቅባት የሚያላቅ ቅባት ነው። እኔ ላይ ያለው ቅባት ጎትቶ የሚያወጣ ቅባት ነው። እሱ ሜናፍሬቱ ኢየሱስ ያለበት ቅባት ነው። ዛሬ ተንብያለሁ። ሰባ ሰባብረ ወጣታ አለ። ግድ የለም ሰባብረ ተወጣት አለ። አንድ ሰው ወጣለሁ ይበለኝ። ኦፎይ የሚገርማችሁ ነገር ኢየሱስ ምን የሚባልበት ሰፈር ቤተሳይዳ የተባለበት ሰፈር ላይ ድንገት ነው የተገኘው? ድንገት ነው የመጣው። የኢየሱስን መምጣት አጋጣሚ መጠቀም ፈልጉ ለአንድ ሰው ከተወለደ ጀምሮ ምን ለሆነ ሰው እውር ሆኖ ለነበረው ሰው መጠቀም ፈልጉ? ምኑ እንዲቀየር? ቻፕተሩ እንዲቀየር። ምኑ እንዲቀየር? ዘላለሙ እንዲቀየር። ምኑ እንዲቀየር? ህይወቱ እንዲቀየር። ምኑ እንዲቀየር? የአይኑ ብርሃን ብሌን እንዲቀየር። እንድ ብዬ መርቀሃለሁ። በዚህ ሳምንት ድንገተኛ በር ይከፈትልን። ብድግ በልና ውሰደም ይባይ ዛሬ ለአንድ ሰው ተነብያለሁ፣ ለአንድ ሰው ተነብያለሁ። በተዋረዳችሁበት ስፍራ፣ ባዘናችሁበት ስፍራ፣ ባለቀሳችሁበት ስፍራ፣ በተሰበራችሁበት ስፍራ ኢየሱስ ስማችሁን ይቀይራል፣ ኢየሱስ ታሪካችሁን ይቀይራል። ያምን ጮ አሜን ይበለኝ። አረባክሽ ድንገተኛ እንግዳ መጥተዋል በይልኝስ ባያት ባያት ጨብጭና ድንገተኛ እንግዳ መጥተዋል በሏት ኢየሱስ የሚባል መጥቷል በለዋት አንድ ነገር ልንገርህ አንተን እግዚአብሔር ሊቀይርህ ሊቀይር ከፈለገ ስማኝማ አንድ ደቂቃ ይበቃዋል አንድ ደቂቃ አንድ ደቂቃ አንድ ደቂቃ አንድ ስማኝ አንድ ትንቢት ልንገርህ አንድ ትንቢት ልንገርህ ጌታ ምስክሬ ነው ምልህ አሁን ያለህበት የአንተ ስፍራ ስላልሆነ በዚህ እግዚአብሔር አስር ቀን የአንተን ነገር 365 ዲግሪ እሺ፣ ዙሪ ዙሪ ዙሪ ቀየረው፣ ቀየረው። ዙር ዙር ዙር ቀየረው፣ ነገር ተቀየረ። ዙሪ የመጨረሻ የሆነ እሷ በር ይከፈትለታል። ተቀየረ። ክብር አለ። ከጎናችሁ ያለውን ሰው ዛሬ ማታ አንተ ተናገር። ዛሬ ማታ የኔ ነገር ወዳጅ እያየ ቤተሰብ እያየ ይቀየራል፣ ይቀየራል፣ ይቀየራል፣ ይቀየራል። ጨብጭ ይቀየራል። ፈለኝ ሳኦል ነቢያት ጉባኤ ገብቶ ሲወጣ ምን ነካው? ነካው የቂስ ልጅ አለው። ነካው የቂስ ልጅ አለው። ንኩቱ ነማ አያ ፍለጋ ወጥቶ ንጉሥ ሆኖ ተቀየረ። ዛሬ ተነብ ይባል ዛሬ ናገር ይባል በኢየሱስ ስም ተቀየራለ። ወሰደም ይባልና ወሰደም ይባልና ነቢያት ጉባኤ ገባ እንደ ሌላ ሰው ነው። አ ትንቢት መናገር ጀመረ። የቄስ ልጅ ምን ነካው አሉ። ዛሬ በዚህ ሳምንት ወር ዘራፍ ልንገር ልንገር። እግዚአብሔር እንዲህ ይልሃል፣ ብር ባይኖርህም ወፍራም ዘመድ ባይኖርህም ያንተ ነገር መቶ ሰማኒያ ዲግሪ ተቀይረዋል። አጠገባችሁ ያለውን ሰው ዛሬ የነገር ይቀየራል ብዙ ሰዎችን ኢየሱስ ከጨለማ ውስጥ ሲያወጣችሁ ባይኔ ይችላል። ያ ትላንት የሰራ እግዚአብሔር ዛሬ አልችልም ብሎ አይመለስም። እመነኝ ዛሬ እግዚአብሔር አንድ ብሎ ብቻ ሳይሆን የሚጀምር ሳይሆን ከዜሮ መጀመር ይችላል እግዚአብሔር

ሶስት ነገሮች ቶሎ ልናገር። ልክ ኢየሱስ ይህን ሰው አይኑ ከመክፈቱ በፊት ከምን አወጣው? ከመንደር ከሰፈር፣ ከመንደር አወጣው። ስሙ አስራ ስድስት ሰዎች ከቤክ ራይ ዛሬ ወታቸዋል። ከኔ ጭምር አንድ ላይ ወተነ። እሺ ለሶሶ ጨብጡና እንደዚህ እየጨበጣችሁ ወተሃል በሉት። ወተሃል ከሰለቸው ህይወት ወጥተሃል። ከድግግሞሽ ሕይወት ወጥተሻል። ጨብጨብ። የሰውን እርዳታ ሳይሆን የሰማይን እርዳታ ይዘህ የሰውን ባጀት ሳይሆን የሰማይን ባጀት ይዘህ የሰውን ቁልፍ ሳይሆን የሰማይ ቁልፍ ይዘሽ አንድ ሰው ብድጉለ ወጥቻለሁ ይበል። ኦፈለ ኤውስም ኢየሱስ ከመጣ በኋላ አይኑን እዛው መንደር ሆኖ አልከፈተው። አይኑን መንደር ሆኖ ቢከፍትለት መንደር ነው የሚቀረው። ሰውየው አይኑ ከመከፈቱ በፊት ከመንደር መውጣት አለበት። ካልወጣ አትወጣማ። እየሰማች የወጣ ሰው ነው የሚያወጣ። ኢየሱስ ከመንደር ውጭ ሆኖ ናውጣ ያለው እመነ ይዛር። አንተ ከመንደር ስትወጣ ዘርማን ዘርህ ከዛ ሰፈር ይወጣል። ቃልቻነሽ አዳልሞቴነሽ አመቺሳነሽ የዘር መንፈስ አላረ ዛሬ አንተ ትወጣለህ። ቤተሰብህን የያዘውም ወጥተ ትቀጠቅጥሃለን። ምነው ዝም አላችሁ? እና አወጣ ይላ። ካወጣ በኋላ እጁ ምን አደረገበት? እጁን ጭኖበት አንዳች ታያለህን ብሎ ጠየቀው ይላል። ከዛ ልክ ይህም ብሎ አሻቅበ ይላል ሰዎች እንደ ዛፍ ሲመላለሱ ወይም ሲወዛወዙ ይላል፣ አያለዋል ኢየሱስ። ከዛም በኋላ ይላል ደግሞም ይላል እጁ ዓይኑ ላይ ጫነበት ይላል። ኢየሱስ አንዴ ጭኖበት አልተወም፣ ደገመለት። ለምንድነው የደገመው ስትሉ ሁለት ነገሮችን፣ አንደኛ አጥርቶ እንዲያይ፣ ሁለተኛ አርቆ እንዲያይ። ዛሬ ማታ አጥርተሽ አርቀሽ ማየት ጀምሪያለሽ። አጠገብ ያለውን ሰው እዩ፣ ንገረው፣ አጥርተ አርቀ ታያለ በለው። ህዝብ ስትሆን፣ አባት ስትሆን፣ ጥላ ስትሆን፣ ረፍት ስትሆን፣ ምግብ ስትሆን፣ እንጀራ ስትሆን፣ ዛሬ አይን ይከፈታል። ውሰዳሜ ይባልና፣ ኦፎል አንዳንድ ሰው ስልቹ ነው። አንድ ቃል ወጥቶለት ካልሆነ በዛው ይጠፋል። ሰውየው እኮ ፈውሱ ሰላሳ ስምንት ዓመት እኮ ንቁጭ ብሎ አንድ ቦታ የጠበቀው አንተ አንድ ቃል ወቶልህ ስላልሆነ ቸርች ትጠፋል። አይ አልሆነም ብለ ትተዋል። ኢየሱስ ለዚህ ሰው ሲመጣለት፣ ኢየሱስ ለዚህ ሰው ሲደርስለት የምር ሊፈውሶ ነው የመጣው የምር ታሪኩን ሊቀይር ነው የመጣው። የሚገርማችሁ ነገር ደግሞ ጫነበት ይላል። አንዳንድ ጉዳዮቻችን ተደጋጋሚ ጸሎት ይፈልጋል ተደጋጋሚ ቃላት ይፈልጋል። እየሰማች ነው። ያ ትዝ ይላል። ኤልሳ ደጋግመህ መተሆ ቢሆናል ጠላትን አለ ፈጽመ ታጠፋው ነበራል። አሁን ግን አለ ሶስቴ። እሱ ስንቴ ነው ምታ ያለው? ደጋግመህ ምታ ከሰባት ጊዜ በላይ ምታው ነበር ያለው። ሶየው ሶስቴ መታ። ሶስቴ ስለመታ ምን እንዳለው ታውቃላችሁ? ነብዩ ደጋግመህ ስላልመታው አለ ጠላትን ሊጠፋ አልቻለም ልታሸንፍ አልቻልክም። አንዳንድ ጉዳዮቻችን ተደጋጋሚ ጸሎቶች ይፈልጋል። ተደጋጋሚ እምነቶች ይፈልጋል። ተደጋጋሚ አክሽኖችን ይፈልጋል። ተደጋጋሚ ትጋቶችን ይፈልጋል። እውነት፣ ውሸት እና እዚህ ቤት ውስጥ ያላችሁ ዛሬ አልቅሰ በዘጋው በአራት ነጥብ ጉዳይ ላይ ኢየሱስ ደግሞ እጁን ይጭንበታል። ከጎንሽ ያለውን ደግሞ ይነከኛል። በሉ ይህንን ቃል እንዲገባችሁ ልውሰዳችሁ። ዘፍጥረት ላይ ያዕቆብ የላባን ቤት ጨርሶ ሲመጣ ያቦቅ ወንዝ የሚባላል የአባቶቹን ምድር ልሻገር ስል ሚስቱን፣ ልጆቹን ያለውን ነገር ሁሉ ካሻገረ በኋላ ለብቻው ቀረ ይላል። 32 ቁጥር 9 ላይ መሰለኝ። ምን ይላል መጽሐፍ ሲናገር እግዚአብሔርም ለሁለተኛ ጊዜ ደግሞ ይላል ተገለጠለት ብቻ አይደለም ተገለጠለት ብቻ አይደለም ው ተገለጠለት ላ እንዲል ባረከው ይላል። ለስንተኛ ጊዜ? ለሁለተኛ ጊዜ። የአንደኛው ጊዜ ሀያ ሰባተኛው ምዕራፍ ቁጥር አስር ላይ ከአራም ምድር ላይ ፀሐይ ጠልቃበት ምድረ በዳ ላይ ተስፋ ቆርጦ ባለ ሰማይ ተከፍቶለት እግዚአብሔር መጥቶ ያወራለት ነው። አሁን ያልኳችሁ ምዕራፍ ላይ ደግሞ የአጎቱን የላባን የሃያመቱን የግዞቱን ቤት ጨርሶ ሲመጣ ለሁለተኛ ጊዜ ተገለጠለት ይላል የተገለጠለት ሊባርክ ነው ቻፕተሩንም ሊቀይር ስለዚህ ዛሬ እንዲህ ብላችሁ ጸልዩ በራችሁ ዘግታችሁ ደግመን ካኝ ዘማሪ ብሏል አለ መንፈስ ቅዱስ ደግመ ንካኝ ደግመ ንካኝ ይህ አለም እንዲህ አስተላኝ እንዲህ አስተላኝ የሰው እጅ አይደለም ሚነካ የፈጣሪ የእግዚአብሔር እጅ ይነካሃል። ንገሩ፣ የእግዚአብሔር እጅ ይነካሃል በሉ። እጁን ደግሞ ስጭንበት። አጥርቶ፣ አይ የቅርቡን ብቻ አይደለም የሩቁንም ጭምራይ። እመኑኝ፣ ዛሬ እግዚአብሔር ዓይናችሁን ይከፍታል። እሺ፣ ከጎናችሁ ያለው ሰው ገፋ ጨርሽ ያለው ገፋ ገፋ። ያ እግዚአብሔር ዓይንን ይከፍታል። በል ከመንደር ያወጣሃል እጅን ይዞ ያወጣሃል። ከደከምክበት ያወጣሃል። ካለቀስክበት ሰፈር ያወጣሃል። አንተና የአንተ ነገር ይወጣል። አንድ ሰው ጮሆ አሜን ይበለኝ። ከዛ ምን ይላል? አጥርቶም አየ ዳነም ይላል። ከሩቅ ሳይቀር ሁሉን ተመለከተ። ከሩቅ ሳይቀር ስንቱን ሁለቱን ሁሉም ተመለከ። ስለዚህ ዛሬ አንድና ሁለት በር አይደለም፣ ሁሉም በር ነው የሚከፈትልን። ዝም ብላችሁ ወደ አራቱም አቅጣጫ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ ተከፋፈተ በሉ፣ ብድግ በሉና ተከፋፈተ። የኔ ነገር ጠላት እያይ ሟርተኛ እያይ ደካሚ እያይ አስማተኛ እያይ ተከፈተ፣ ተከፈተ፣ ተከፈተ፣ ተከፈተ። አንድ ሰው ከኔ ጋር እጁ ከፍ ያርግና ሶስት ጊዜ እጁን ይዞ ወጣ በሉ። እሺ፣ አዎ ሁለት የመጨረሻ